ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ውድ የዩቲዩብ ቤት ተከታታዮች እንዴት ተሰነበታችሁ? እንዴት ተከርማችኋል? ክቡራን ተመልካቾች ዛሬም ተመልሰን መጥተናል። አብራችሁን ቆዩ። ለዚህ ቤት አዲስ ከሆኑ አዳዲሶቹ እናንተ የዚህ ቤት ህግ አለ። ስትጀምሩ ሁላችሁም ሰብስክራይብ ማድረግ ቤተሰብ መሆን ትችላላችሁ። ቪዲዮንም እንግዲህ ስትጀምሩ ላይክ ማድረግ ጀምሩ፣ ምንም አያስከፍላችሁም። በነገራችን ላይ አብረን እንቆይ። ዛሬም ሶሻል ሚዲያ ላይ እንግዲህ አነጋገሩ በሆኑ ቪዲዮዎች ነው የተበለስኩኝ። ቪዲዮቹን እያየን ትዝብታችንን እናገራለን። ሀሳብ አስተያየት ካላችሁ እናንተም በኮመንት መስጫ ሳጥኑ ሀሳባችሁን በነፃነት ማጋራት ትችላላችሁ። አንድ ጓደኛዬ እኮ ነው አሁን ደውሎ ምን ይለኛል? እቤት ደብቄ ያስቀመጥኩትን ጋንጃ ማዘረጣን መስሏት አግኝታው ቡና ሲያፈሉ አጨሰችሁና ፋዘርና ማዘር ድብልቅ ብለው ጦዘዋል። በተዘጋ ባልተከፈተ ቴሌቪዥን እራሳቸውን እያዩ ዘመድ አዝማድ ጋር እየደወሉ አረ ቴሌቪዥን ክፈቱ፣ በቲቪ እየታየን ነው እያሉ ነው ያሉት። ሰው ሌላ ታሪክ ውስጥ ነው። ጋይስ፣ ምን አይነት ጉድ ነው? በእግዚአብሔር በቲቺኒ እያለፈ ማለት ነው። አንዱ ከውጭ የመጣውና ምን ነገር አያቅም። ከዛ እንትን እንትን እንድራይድ ፈልጋ መስሎት ማለት ነው ላድርሰሽ ምናምን ነገር ሲላት ቆይቶ ማለት ነው። ከዛ አይ ሪዝ ስራ እየሰራ ቢዝነስ እየሰራው ነው አለችው። ከዛ ላይ የምን ቢዝነስ ነው የምትሰሪ ምናምን ነገር ሲላት አብረን አድረን ከዛ ብር ትከፍለኛል አለች። ሄደ ጥባት ሄደና ተመልሶ በቃ ከንክኑ ተመለሰና ቆይ ግን ደግሞ ስንት ብር ነው የምጠይቅ ሲላት ሺህ ብር ትለዋለች። ምንድን ነው ኧረ፣ አንዳንድ እዛው ግን ምንድን ነው ኑሮ ነው ፒፕሉን ባይ ዘ እንደዚህ ያጦዘው? ወይስ ደግሞ ይታችን ጋንጃ ጭሳ ነው ምንድን ነው ግን? ክቡራትና ክቡራን ተመልካቾች ከሰሞኑ እንግዲህ ሌላኛው አነጋጋሪ የነበረው ጉዳይ ሳምሶን ታደሰ ቤቢ እና የቀድሞ ሚስቱ እንግዲህ ድምፃዊት ዳግማዊት ፀሐይ እንግዲህ ያላቸው የተዳራቸው ሁኔታ ማብቃቱን ተከትሎ ሳምሶን ታደሰ ቤቢ ትናንትና በሰይፉ ኢቢኤስ ላይ ቀርቦ እንግዲህ የተናገረው ነገር እጅግ በጣም በብዙዎቹ ዘንድ መነጋገሪያ ጉዳይ ሆኗል። ሳሚም እንግዲህ ስለራሱ በፊት እንግዲህ ከሚስቱ ጋር ሆነው ማክጠዋል እንደዚህ ያግብቷል ስለተባሉ ጉዳዮች የሆነ በቁጭት ሆነው የተናገረው ነገር አለና አንዴ ቪዲዮ እኔና ምንድን ነው እውነታው የሚለውን አሁን እየተወራ ያሉ ነገሮችን ምናያለን። አይምሰልህ ከባሰ ማንም ሰው ሲበቃው ይበቃዋል። ምንም ነገር ምንድ ነው መቻል መቻል መቻቻል አሁን የሚሉ ሰዎች አሉ፣ ግን መቻቻል ነው ትክክለኛው ሂደት። መቻቻል ማለት አንተ ልትግል ትችላለህ፣ ባለቤት ትቀዝቀዝ ትላለህ፣ ባለቤት ስትግል አንተ ቀዝቀዝ ትላለህ፣ ትቻቻላለህ ነው። አንዱ ዝም ብሎ እየቻለ ሌላው የበላይ ሆኖ ህይወት አይኖርም። ዝም ብሎ ሲችልም አንድ ሰው እስከ መጨረሻው እንደዛ ይዘልቃል ማለት አይደለም። ሲበቃው ይበቃዋል ማንም ሰው ገባ። ስለዚህ የሰው አይን ነው የሰው አይን። ምን እኔ ቤት ገብቶ ማን የጋበዘው ጋብዘው ሰው እኔ ቤት እንዲገባ እንዴት እንዴት ይሆናል? የሰው አይን መጥቶ እንዴት የኔ ቤት እንትን ያፈርሰዋል? እኔ እኮ ትዳሬን ብዬ እኮ ቤተሰቦቼን እህቴ ስትዋረድ ስትሰደብ፣ እኔ ትዳሬን መርጬ ትዳሬን ይዣለሁ። ይሄ መስዋዕትነት፣ ብዙ መስዋዕትነት ከፍዬ አቁሜዋለሁ፣ አኑሬዋለሁ ይሄን ትዳር። ማንንም የውጭ ሰው ተጠያቂ ላደርጋል፣ ማንንም ስለዚህ ራሴው በራሴ ነው የምትለው፣ እኛው ነው። ዋው ክብራን ተመልካቾች፣ ሳሚ እንግዲህ በዚህ ደረጃ ተናግሮ አያውቅም። የምታስታውሱ ከሆነ ፓስተር ቸሬ እና ሳምሶን ታደሰ ቤቢ እንደገና ደግሞ ዳግማዊ ፀሐይ ከነሰይፉ ጋር ነው እዚህ ላይ ቀርበው፣ ያኔ ዳግማዊት ብቻ ነበር ስትናገር የነበረችው። በጣም የሳሚ ስም ደግሞ በብዙ ደረጃ ነው የጠፋው። እንግዲህ ከሌላ ሴት ጋር በዚህ እውነታ ታይቷል፣ እንደዚህ ገባ፣ እንደዚህ ወጣ እየተባለ በብዙ መልኩ ሲወራበት ነበርና አሁን ሲናገር በጣም በጉጭት ውስጥ ሆኖ ነው እየተናገረ ያለው እሱ ብቻ ሳይሆን ሰይፉ ፋንታሁን እንግዲህ ለትዳሬ ፍቺ ኃላፊነቱን አልወስድም የኔ አይደለም ጥፋቱ ብለህ ታምናለህ ተብሎ እንግዲህ ለተጠየቀው ጥያቄ ሳምሶን ታደሰ ቤቢ በነገራችን ላይ ሙሉ ለሙሉ እሱ እንዳልሆነ የሚገልጹ እንግዲህ መልሶችን ነው እዛ ጋር እየተናገረ ያለውና አንድ ቪዲዮ ነው። ለትዳሬ በፍቺ መቋጨት የኔ ምንም ሚና የለበትም ወይም ደግሞ እኔ ምንም ስህተት አልሰራሁም እያልከኝ ነው እኔ ሴፍ ሻ ከባድ ጥያቄ ነው። ለምን መሰለህ አሁን እንድናገር ልታደርገኝ ነው አ ስለ ራሴ መልካምነት ስለራሴ ጥሩነት ለመናገር ነው እንጂ ጥፋት የለብኝም እያልኩ አይደለም። ጥፋት የለብኝም። ሁለት ሰዎች ሲጣሉ ጥፋቱ አንድ ሰው ብቻ ነው ብሎ መደምደም አይቻልም። ሁለቱም ጋር ችግር ይኖራል። ፍጹም ሰው የለም። ነገር ግን አሁን ሚዲያ ላይ የወጣው በትዳሩ ላይ ከሌላ ሴት ጋር ማቅጠዋል በትዳሩ ላይ ሌላ ሴት ጋር ግንኙነት ጀምሯል፣ አግብ አግብቷል ትዳሩ ልክ እንደፈታ ደግሞ ሄዶ አገባ። ይሄ በፍጹም በፍጹም ከእውነት የራቀ ውሸት ነው። እኔ ትዳሬ ላይ እያለሁኝ ሌላ ሬሌሽን ጀምሬ ያላቅ ካለ እኔ ዙሪያዬን ያሉ ሰዎች መጠየቅ ትችላለህ። አብረውኝ የሰሩ ሰዎች ማንተም ማለት ትችላለህ። ዝናዬን ተጠቅሜ ወይም ያለኝን ነገር ተጠቅሜ ከሆነ ሴት ጋር በዚህ በጣም በፍጹም የራቀና የጸዳ ነኝ። ስም እግዚአብሔር ይመስገን። እና ትዳር ላይ እያለሁ እኔ በጣም ታማኝ ነኝ፣ ለሚስቴ በጣም ታማኝ ነኝ። በዚህ ነው የምታወቀው። ፍርድ ቤት አንድ ጉዳይ በፍጅ ከመጠናቀቁ በፊት እኔ በአንድ ጓደኛ ስለማቀው ነው ዳኛው መጨረሻ ላይ ምን አሉ? እስኪ ጊዜ ይሰጣቸውና ሰዎች ለብቻቸው ይማከሩና የማይሆን ከሆነ ይመለሱ ይላሉ። ያ ድል ተሰጥቷችሁ ነበር? አዎ ተሰጥቶ ነበር። ያኔ እንግዲህ ሽምግልና ላይ አንተም ፓስተር ቸሪም ገብታችሁ በነበረበት ሰዓት እንትን ተደርጎ ነበር። ከሩ አንተ ተመልካቾች፣ ይሄ ቪዲዮ በደንብ ካያችሁ ታላቅም እንግዲህ እዚህ ጋር ሳምሶን ታደሰ፣ በነገራችን ላይ እሷ ነች ጥፋተኛዋ ማለት ብቻ ነው የቀረው እንጂ ከዚህ ነገር ላይ ከደሞ ንጹሕ እንደሆነ ብዙ ነገሮቹ እንግዲህ እየገለጹ ናቸው። ሁለት ሰው ሲጣላ በእርግጥ እንግዲህ አንድ ሰው ብቻ ስህተት ሰርቶ ልል አልችልም። ነገር ግን ትዳሬ እንዲቆም ትዳሬ እንግዲህ እንዲቀጥል ብዙ ነገር ወኛለው። ከሚስቴ ውጭ ከማንም ጋር ሪሌሽንሽፕ አልነበረኝም በምንም መልኩ በዚህ ጉዳይ ተጠያቂ እንግዲህ እንዳልሆነ ነው ሳሚ እየገለጸ ያለውና፣ በጣም ያሳዝናል። እሱ ላይ እንግዲህ ሲወራበት የነበረው ነገር አስቀያሚ ነበር። ያንን ለማጥራት ይመስለኛል ሳምሶን ታደሰ እንግዲህ በዚህ መልኩ እየተናገረ ያለው። ከዚህ ቀደም እንግዲህ በቀረቡ ሰዓት ላይ ዳግማዊት ፀሐይ እንግዲህ ቀርባ የተናገረችው ነገር አስታውሳለሁ። ሙሉ ለሙሉ ምንም አይነት ስህተት እሷ ጋር እንዳልነበረና ሙሉ ለሙሉ የአንድ ስህተት የሰራው እንግዲህ ቤቢ እንደሆነ ስትናገር ነበር። ያኔ ምንም አላለም ነበር ሳሚ አሁን ላይ ደግሞ እንዲህ መጥቶ ሲናገር ትንሽ እሱ የተጎዳ ይመስለኛል። ማህበራዊ ሚዲያ ላይ ብዙ ዘመቻዎች ናቸው እሱ ላይ የተደረጉበት። ነገር ግን እንደዚህ አይነት ስራ ላይ ያላቸው ሰዎች እባካቸው፣ ይሄ የሚጠቅም ጉዳይ አይደለም። እነዚህ ሰዎች ልጅ አላቸው በነገራችን ላይ ቤተሰብ አላቸው፣ እህት ወንድም አላቸው። ጭራሽ ምን የሚል ዜና ነው ያየሁት ጠዋት ላይ? በዚህ በምትመለከቱት መልኩ ታምብኔል ሰርቶ እኔ ለትዳሬ ታማኝ ነበርኩኝ እሷናት ከወንድሜ ጋር አልጋ ላይ የተያዘችው የሚል ነገር ሰርተው ዜና የሰሩ ሰዎች አሉ። ይሄ ምን ይባላል እሺ? እሱም በመጨረሻ እንግዲህ በዚህ መልኩ ብሎ ሐሳቡን ዘግቶታል። ሳምሶን ቤቢና ዳግም እራሷ ስሟ ዳግም አይደለ? ዳግም የትዳር ህይወት የሚቀጥሉ ይመስላችኋል? ጸጥ አሏል። በግድ ነው ግን ነገሮች፣ የሆነ ነገር ያጋጥማል። እኔ ግን በጣም ሁሌ የምለው ምናልባት ተመልካቾችም ለምን የሚል ነገር ስለሚያነሱ ነው። የትዳር የፍቅር ጉዳይ አደባባይ ላይ ባይሰጣ ጥሩ ነው፣ ግን ይኸው በሆነ አቅጣጫ የሆነ ነገር ይወጣል። ከዛ በኋላ ግን ነገሩ መጽዳት አለበት። ምክንያቱም ልጆች አሉ። ልጆች ደሞ ትምህርት ሲሄዱ ቡሊ ይደረጋሉ፣ የቤተሰቦቻቸው ታሪክ እዛ ጋር ይወራል። ስለዚህ ቤተሰቦች መጥተው ራሳቸውን የሆነውን ነገር መገለጽ አለባቸው። ከዛ አንፃር ነው የምናወራውና እኔ ይኸውልህ ምንም ነገር ብያላቅ አሁን እንደዚህ አርጋኛለች እንደዚህ እንደዚህ በፍጹም ልልም አልችልም ልልም አልችልም እንግዲህ በሷም በኩል እንደዚህ ነው ወይ እንግዲህ አንተ አናግራት አንዳንድ ነገሮች እንዴት ነው አሁን እንዴት ነው እኔ ሚዲያ ላይ ወጥቼ እኔ የሆንኩትን እንዲሆኛለሁ ልል እችላለሁ እኮ ልል እችላለሁ ግን ኃላፊነት ይሰማኛል ለልጆች ኃላፊነት ይሰማኛል ለምን ስለ እናታቸው መጥፎ ነገር ልናገር ያይገባም እኮ ገመናዬ ነው እኮ የሷን ገበና ሳውጣኮ የኔ ገበና ነው የወጣው። ያልተባለው ነገር ተባለ ያልሆነው ነገር ሆነ እያላችሁ የምትሰሩ ሰዎች መጨረሻችሁ አእምርም ክብራትና ጉራዱ። ተመልካች ዛሬ ቪዲዮ እንግዲህ ይህንን ይመስል ነበር። ስለተከታተላችሁ ከልብ ከልብ አመሰግናለሁ። ሌላ ጊዜ በተሻሉ ቪዲዮዎች ይመለሳለሁ። አስሬ ነበርኩኝ። እማማ ኢትዮጵያ ለዘላለም ትኑር። ወዳችኋለሁ። ባይ ቦምቦክላት